እዚህ በላይ ከቆየው ህዝቡን አጋድዬ እገደላለሁና፣ መልካም ምሽት የምላቸው እንገናኛለን። ቆይ፣ ሊያሳጊ ነው መኪናውን ሊያሳጊ ነው። የትኛው መኪና? ሪዝ ቴክኖሎጂ ያበላሁ እሙ የምትባል የለችም። እሙ ነው ስሙ። ቴክኖሎጂ ቤት በኩል እጫወታው አንቺዬው ጉሮሬ ላይ የቆሙ እሙን ፍቷት፣ እሙን ፍቷት። እሰይ ብርሃን ይስጣችሁ አቦ፣ ለቀቁት። መብራቱ ኦፍ ማሻላ፣ ማሻላ። አንቺም እውነትም ቢጠር እንዳለሽ አረጋገጥሽ። እንደው የቀለዳችሁ መስሎኝ ነበር። ደህና ደሩ መብራቱ ሲመጣር፣ አዎ ያነኛው በሳይክል በገመድ ኤርፎን ነው የሚነዳለን። እንግዲህ አሁን መብራት መጣ። ይሄ አንተ ልጅ እያለንኩ መብራት ሲመጣስ፣ ይሄኛውም በያሪስ መኪና ፎቶ ለጥፏል። ትንሽ ከቆየው ኔ ድም ስለብኩም። አንተ ግን የዘንድሮ ልጆች ግን ምን ውጠው ነው ሙሌ? በእኛ ዘመን ማለት ነው መብራት ሲመጣ፣ በቃ ግቢውን ወይ ሰፈሩን በአንድ እግር እናቆም ነበር በጩኸት። የአሁን ልጆች ምንም አይጮሁም። ምንም ነው የማይመስላቸው። ከተማ ነው የተወለዱት። ምን ይላል መሰለህ፣ አማራ ሲተርት ከአፍህ የወጣ ቃል ከአፍ እስከሚወጣ አንድ አማራ ከአፍ ከወጣ ግን ተርቻለሁ። ደህና ደሩ አንተና

እስኪ የትኛውን ቅጣት ነው እኔ አልተቀጣሁትኝ? እዚህ ጋር ኮት እያደረጉ ጊፍት የሚሰጡት እኮ እንድንጫወት እንድንቀጣ ነው። የእነሱ ቤት ሲሆን ብቻ ነው፣ የእኛ ቤት ሲሆን ውሃ ነው እንደሚፈሰው። እዚህ በጣም ነው የሚያስጠላው። ማምላክን ይደብራል፣ ክርስቶስን ይደብራል። ራቸው በጣም እንዳይነሳ ከኔ ጋር ልህ የፈለገ ጋ አይመለከተኝም። ዜድ ናት የምትሉ ከዜድ ጋር ይጫወቱ ይጨቃጨቁ። እነሱ ለጊዜ ጌም ስለሚጫወቱ ይጨቃጨቁ። እኔ ምን አደረግኩኝ? እኔ በመሀል ቤት የምጠበሰው እንዴ? ዜድ ናት የሚሉ እዛው ነው። ዜድ ናት የሚሉ ምንድን ነው ያደረኩት እኔ? የመጀመሪያ ቅጣት ተቀጣዋል፣ እሱ ተቀጣዋል ወይ ምንድነው? ምንድን ነው ዜድ ዜድ ሚሉ? አውቃላችሁ እንዴ ዋ! የመጀመሪያ ቅጣት ተቀጣት። ቅጣት እኮ አለበት እኔና አሌክስ ያሸነፍነው

ዜድ አሞራ ይጣሽ እሱ ነው ከእኔ በላይ ስኮር ያገኘ። አንድ አይነት ናቸው። ሰላሳ ሺህ ሰላሳ ሺህ ናቸው። አንድ ስም ብለሽ እንትን አድርገሽ ዜድ በቃ በቃ ትተው ነው እኮ ለአንድ እና ለመጨረሻ ጊዜ። አንዳንዶች እንጂ የሚያሽቃብጡ እበቶች፣ ቆሻሻዎች አልቀጣም የሰው ሳይቀጣ የእሱ ቅጣት ሳይቀጣ መጀመሪያ ቅጣት መቀጣት ያለበት እንደው ምስ ነው። እናንተ ደግሞ ወደኔ ይወጣችሁ ወይ አባቴ፣ በቃ አትቀመጭ ምናምን እኔ ሁለቱም እንደዚህ ሲሆኑ ሁሌም እንደዚህ ነው የሚጫወቱት ብዬ ነው የማስበው። ቢኮዝ ያልተለመደ ነገር አያደርጉም ብዬ ነው የማስበው። የኔ በቃ ስም ይጣፍጣችኋል እንዴ? ሁለቱ እንደዚህ ሁሌ የሚጫወቱ ነው የሚመስለኝ። በምን አውቃለው? እኔ ዜድ፣ ሁሌ እንዲህ ነው የምትጫወቱት? ማለት እንደዚህ ጭቅጭቅ እየተጨቃጨቃችሁ ነው? አዎ እኮ በቃ ልምድ የለመዱ ናቸው። አነሱት ግን የለመዱ ሳይሆን ሳይሁን ቤታ ጥፋት። አሁን እኮ ማንም ከተረዱ ይረዱ፣ ካልተረዱ ገደል ይግባ። ያገባኝም ቅጣቱ መጀመሪያ አይደለም መቀጣት ያለበት የመጀመሪያ ቅጣቱ እኔና አሞራው ያሸነፍ ነው። ዋ አንቺ። ኦኬ አሞራ ብለች ሳፍቺ። እሱስ ምን ተቀጣ? ሻወር ገባም ያልገባም እኮ ልብስ እኮ ነው ቀይሮ መጣ። አልገባም ልብስ ቀይሮ ነው መጣ። ጋይ ሻወር አልገባም። እንዴ አልገባም። ዋ